መንገድ ያልቆመ፥ በዋዘኞችም ወንበር ያልተቀመጠ። ነገር ግን በእግዚአብሔር ሕግ ደስ ይለዋል። መዝሙረ ዳዊት ምዕራፍ አንድ። ምስጉን ነው በክፉዎች ምክር ያልሄደ፥ በኃጢአተኞችም መንገድ ያልቆመ፥ በዋዘኞችም ወንበር ያልተቀመጠ። ነገር ግን በእግዚአብሔር ሕግ ደስ ይለዋል፥ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደ ተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏ ምን እንደማይረግፍ ዛፍ ይሆናል። የሚሠራውም ሁሉ ይከናወንለታል። ክፎች እንዲህ አይደሉም! ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ክፎች በፍርድ ኃጢአተኞችን፣ በጻድቃን ማህበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የክፎች መንገድ ግን ትጠፋለች። እግዚአብሔር የተመሰገነ ይሁን። ሰላማችሁ ብዝት ትርፍ ይበልልኝ። እንደምን ቆያችሁኝ? እግዚአብሔር ይመስገን። እዚህ ጋር እንግዲህ እንደሰማ ነው። ክብር ለእግዚአብሔር ይሁን። እንጸልያለን። ቅዱስ ቅዱስ ዘላለማዊና ጻድቅ የሆንከ አምላካችን እግዚአብሔር ሆይ እናመሰግናለን። ከትላንቱ ይልቅ ጌታ ሆይ ፊትን በመፈለግ በመትጋት፣ በፊት በመሆን እግዚአብሔር ሆይ ከአንተ ጋራ ዘመናችንን እንድንቋጫ አንተ እርዳን። ቅዱስ አባት ሆይ አንተ ተባረክ፣ እናመሰግናለን። እግዚአብሔር ይናገራል፣ ሰው ግን አያስተውልም ይላልና ቃልህን ቃልህ እንድናስተውል አንተ እርዳን። በጌታ በኢየሱስም ክፉ ይታዘዝ ጸሎት አሜን አልኩኝ። ጌታ ይመስገን እና የቻናሌ ተከታታዮች የእግዚአብሔር ቃል እንደሚለው መዝሙረ ዳዊት ምዕራፍ አንድ ላይ ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ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 እግዚአብሔር ከመጥፋት ይጠብቀን፣ ወገኖቼ እግዚአብሔርን ካለማወቅ እግዚአብሔር ይጠብቀን። እንግዲህ ቁጥር ስድስት ላይ የሚለው እግዚአብሔር የጻድቃንን መንገድ ያውቃልና የክፎች መንገድ ግን ትጠፋለች ይችላል። እንግዲህ ክፋት በማን ልብ ውስጥ ነው ያለው ብለን ስንል ክፋት እንግዲህ እግዚአብሔርን በማያቅ ሰው ልብ ውስጥ ነው ያለው። የስጋ ፍሬ ነው አንዱ ማለት ነው። እና ይህ ደግሞ ከእግዚአብሔር ሀሳብ ሰውን ይለያል። ስለዚህ ወደ እግዚአብሔር በመመለስ ቅልብን በመጨመር ክፉዎችን አለመከተል። ክፉዎች አስማተኞች፣ ሟርተኞች፣ ጠንቋዮች ማለት ነው። ብሮ ኪሮ ሰላም ብያለሁ። ሰላማችሁ ይብዛ። ዌልካም፣ እንኳን በደህና መጣችሁ። አመሰግናለሁ ክፉዎች እንግዲህ፣ የሰው ልብ በምን ተይዟል? በዚህ ዘመን ወገኖቼ፣ በኃጢአት ተይዟል፣ በክፋት ተይዟል። ክፋት ምንድን ነው ስንል እግዚአብሔርን አለማወቅ ነው። አያችው ከሀዲ የሆነ ስፕሪት ነው። እግዚአብሔር አንድያ ልጁን ለኛ ልኮ እያለ ያንን አምኖ አለመቀበል፣ አሻፈረኝ ማለት፣ ልብን መዝጋት፣ ልብን ማደንደን። ወገኖቼ ከዚህ እግዚአብሔር ነው ይጠብቀን። ምክንያቱም የም አላውቅም ማለት በእግዚአብሔር ፊት አይቻልም። ዛሬም ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ያልተቀበላችሁ ወገኖቼ ብትኖሩ ጠራችኋለሁ አለው። ጌታ ኢየሱስ ዘጠና ዘጠኙን ትቶ አንዱን በገደል ፈለጋ ሄደ። አንዷንም ነፍስ ደግሞ በግ ባገኘ ጊዜ በሰማያት ታላቅ እልልታ ደስታ ሆነ ይላል እግዚአብሔር ቃል እና የእግዚአብሔርም የልቡ አሳብ አጀንዳ ወገኖቼ ዓለምን በክርስቶስ መጠቅለል ነው ክርስቶስም ሳይመጣ የዘገየው የቆየው ለዚህ ነው፣ ሌላ ፕላን አይደለም። እና የምሕረት ዓመት ውስጥ የምሕረት ጊዜ የምሕረት ዘመን ውስጥ እንዳለን፣ እነሆ ዛሬም ዘወር እንበል ወደዚህ ጌታ ወደ ነፍሳችን እረኛ ዘወር እንበል። እሱ እረፍትን ሊሰጠን እሱ በለመለመ መስክ ሊያሳድረን፣ ዛሬም ኑ ይለናል። ኑ ከምንጭ ጠጡ፣ ኑ እርፍ በሉ፣ ኑ በክንፌ ልጋርዳችሁ፣ ኑ በላባይ ልሸፍናችሁ ኑ ከብርዱ፣ ኑ ይለናል። ሙቀት ውስጥ ያላችሁ፣ ጫጫታ ውስጥ ያላችሁ፣ ዛሬ ሁካታ ውስጥ ያላችሁ፣ በጠላት እስራት ውስጥ ያላችሁ፣ በጠንቋይ ቤት ያላችሁ፣ በአስማተኛ ቤት ያላችሁ፣ የሞት ሽታ የሚሸታችሁ፣ የበሽታ የካንሰር የኤች አይቪ የትኛውን ፌሌሪቲ ውስጥ ያላችሁ ወደዚህ ጌታ ኑ። እውነቴን ነው ምላችሁም፣ እግዚአብሔር አምላክ ነው። ኢየሱስ ፈዋሽ አምላክ ነው። እሱ ያድናል ከስጋ በሽታ ያድናል። ከነብስ ከኃጢአት እስራት ነፃ ያውጣል። ይጌታ ስሙ ፈዋሽ ነው። ኖ ጊዜ የለም፣ ጊዜ የለም ወገኖቼ። የኛ አይደለችም ነገም፣ ዛሬ እኛም አይደለም እና የእግዚአብሔር ነው። ስለዚህ እግዚአብሔር በሰጠን ዘመን ለእሱ ኖረን፣ እሱን አምልከን፣ አገልግለን ማለፊ ይሁንልን። ያለቀ ዘመን ላይ ነው ያለነው እኔና እናንተ ወገኖቼ። ስለዚህ እንዳንሸወድ እግዚአብሔር ሞኞች እንድንሆን አይፈልግም፣ በሱ ላይም ብልጦች እንድንሆን እግዚአብሔር አይፈልግም። ነገር ግን የዋዎች እንድንሆን ቅኖች እንድንሆን እግዚአብሔርን የሚያውቁ ለእግዚአብሔር የኖሩና የሚታዘዙ ባሪያዎቹ፣ ልጆቹ እንድንሆን እግዚአብሔር ፈቃድ ነው። ምስጉኖች የምንሆነው ወገኖቼ በክፉዎች ምክር ካልሄድን ነው፣ በኃጢአተኞች መንገድ ካልቆምን ነው። ኢየሱስ ጌታ ነው ለዘላለም። ምስጉን ነው ይላል። እግዚአብሔር እንዲያመሰግነን እንፈልጋለን። እግዚአብሔር እንዲረዳን እግዚአብሔር እንዲረዳን፣ እንዲያቆመን፣ እንዲባርከን ከፈለግን ወገኖቼ በሰይጣን መንገድ መሄድን መተው ነው። በክፉዎች ምክር መሄድን መተው ነው። በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ እሱ ምንድን ነው? ምስጉን ነው ይላል። ክብር ለኢየሱስ ይሁን። አያችሁ፣ ምስጉን የሆነው ሰው አንደኛ በክፉዎች ምክር ያልሄደ ነው። ሁለተኛ በኃጢአተኞች መንገድ ያልቆመ ነው። ሶስተኛ፣ በዋዘኞች ወንበር ያልተቀመጠ ነው። ኢየሱስ ጌታ ነው። እግዚአብሔር እንደ ልብ ያለው አይደል ዳዊትን? ኢየሱስ ጌታ ነው። ምስጉን መሆን ከፈለግን እግዚአብሔር ምስጉን ነው እንዲለን ከፈለግን፣ በእኛ ደስ እንዲለው ከፈለግን ወገኖቼ የእግዚአብሔርን አጀንዳ እግዚአብሔርን ሀሳብ ኖረን ተቀብለን አገልግለን መኖር ማለት ይሆንልን። ነገር ግን በእግዚአብሔር ሕግ ምን ይለዋል? ደስ ይለዋል። ሕጉንም በቀንና በሌሊት ያስባል ይላል። አያችሁ፣ ይህ ምስጉን የሆነ ሕዝብ፣ ይህ ምስጉን የሆነ ሰው ሌላ ሀሳብ የለውም። ሌላ ፕላን አጀንዳ የለውም። የእግዚአብሔርን ሕግ በቀንና በሌሊት ያስባል ያንሰላስላል። ለእግዚአብሔር ቤት ምን ላድርግ፣ ለእግዚአብሔር አገልግሎት ምን ልሁንለት፣ ለጌታዬ እንዴት ሆኜ ላገልግለው፣ እንዴት ሆኜ ልላክለት፣ ወደ ማን ልይልለት፣ ምን ልናገር እያለ እነሆ ራሱን ለእግዚአብሔር ምን አድርጎ ያቀርባል? ስጦታ መስዋዕት አድርጎ ያቀርባል። አሁን ክሪስመስ እየመጣ ነው አደለ? ሰው ቁሳቁስ ነው የሚሰጣጠው፣ ለሰው ማለት ነው። ሰዓት ሊሆን ይችላል። የሆነ ደብተር፣ አጀንዳ፣ እስክሪፕቶ፣ ልብስ፣ ጫማ፣ ቦርሳ ሊሆን ይችላል። ሰው እርስ በርስ የሚሰጣጣው ጊፍት ማለት ነው። ለእኛ ግን እግዚአብሔር ጊፍት አድርጎ የሰጠን ወገኖቼ የሚወደውን አንደኛ ልጁን ኢየሱስ ክርስቶስን ነው። ስለዚህ ሰው ለሰው ስጦታ ሲሰጠው ያንን ስጦታ ትንሽ የሚሆን ምንም ይቀበላል። ለምን? ስጦታ ስለሆነ። ከእግዚአብሔር ዘንድ ለእኔና ለእናንተ ደግሞ የተሰጠን ትልቅ ስጦታ ነው። ትልቅ ስጦታ ነው። ይህንን ስጦታ ነው ተቀበሉ የምንለው። ተቀበሉ እያልን ጠዋትና ማታ የምናውጀው ይህንን የመንግስት ወንጌል ወገኖቼ፣ ይህንን ስጦታ ያልተቀበሉ ሁሉ ወደ ውስጣቸው ያላስገቡ ያላመኑበት ሁሉ ደግሞ ፍርድ ይጠብቃቸዋል፣ ይፈረድባቸዋል ማለት ነው። አንዳንዶች ከየት ልቀበለው ይላሉ፣ ያላግጣሉ። ከኤርፖርት ነው ወይ ይላሉ፣ ከየት ነው ይላሉ። ለሚናገሩት ንግግር ግን መልስን እነሆ መመለስ ዋጋቸውን ይቀበላሉ ማለት ነው። ማንም የዘራውን ያንኑ መልሶ ምን ይላል? ያጭዳል ይላል እግዚአብሔር ቃል ወገኖች እግዚአብሔር ደግሞ አይዘበትበትም። ከሰማይ የመጣውን ይህንን ጌታ ይህንን አዳኝ ይህንን መድኃኒት ሰው እንደ ግል አዳኙ አድርጎ መቀበሌ አለበት። ጊዜ የለም ወገኖቼ፣ ነገ የኛ አይደለም። ከዚህ ሰከንድ በኋላ እኔና እናንተ ምን እንደምንሆን ምን እናውቃለን? ምንም ማስተማመኛ የለንም። እስትንፋሳችን በእግዚአብሔር እጅ ነው። ክብር ለኢየሱስ ይሁን ዛሬ ጻድቁም ይጽደቅ ወገኖቼ ይላል እግዚአብሔር ቃል። እና አመሰግናለሁ ቀጥላለሁ። ተባረኮ ትንሽ በደስለት ይቅርታ፣ ሶሪ ይቅርታ፣ ውድ ቤተሰቦች ድምጽ ስለገባብኝ ነው ማለት ነው ያቋረጥኩት። ስለዚህ ወደዚህ አዳኝ ወደ ሆነ ጌታ በመምጣት ጌታ ኢየሱስ ክርስቶስን በመቀበል የእሱ እንሆን እላለሁኝ። እንግዲህ ለዛሬ የነበረን ቆይታ ይንን ይመስላል። ላይክ እያደረጋችሁ ጡ ሼር አርጉ፣ ሰብስክራይብ አርጉ። በጣም አመሰግናለሁ በሌላ ዝግጅት እስከምንገናኝ እንግዲህ እግዚአብሔርን ቃል አንብቡ፣ ጸልዩ።